ላው ዓለም ለምትገኙ ኢትዮጵያኖች መልካም መረጃ ነው። እዚህ የመጣሁት ይህንን መልካም መረጃ ሼር አድርጉልኝ። እነዚህ በምስሉ ላይ የምትመለከቷቸው ተጣብቆ የተወለዱ መንትያዎች ናቸው። እንደዚህ አይነት ሕክምና በነፃ የት እንደሚሰጥና የት ሂዳችሁ ሙሉ ወጪያችሁ ተሸፍኖላችሁ የት ሂዳችሁ ማሳከም እንዳለባችሁ ሙሉ መረጃ ላካፈላችሁ ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና እየተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋ ሁል ሰላም ነው። አልሐምዱሊላ ዛሬ ለመላው ኢትዮጵያኖች የሚጠቅም መረጃ ነው ይሄ ወደ እናንተ የመጣሁት። እዚህ ጋር የምትመለከቷት እናታችን፣ እዚህ ከሰውየው አጠገብ ያለችው የሁለት መንትዮ እናት ናት። እሷም ደግሞ የጃማይካ ሀገር ሰው ናት እና አሁን ላይ ሳውዲ አረቢያ ትገኛለች። ሳውዲ አረቢያ የመጣችበት ምክንያት ደግሞ ልጆቿ ሁለቱ በተፈጥሮ ሲወለዱ ሁለቱ መንትዮች አንድ ላይ ተጣብቀው ነበረ የወለዱት። ያው ይሄ ነገር ደግሞ ብዙ ቦታ ሕክምና አለው ታውቃላችሁ። ግን ደግሞ ሕክምና ገንዘቡ ደግሞ በጣም የማይታሰብ ማለት የማይቻል ነው በተለያየ ሀገራት የሚሰጠው ማለት ነው። እና እቺ እናታችን ደግሞ እንደ እድል ሆኖ የሳውዲ አረቢያ መንግስት እንደዚህ አይነት ኬዝ ያለባቸው ልጆች በነጻ ሕክምና ይሰጣል ማለት ነው። ሕክምና ብቻ ሳይሆንም ወላጆች የሚያርፉበትን፣ የሚበሉበትን፣ የሚጠጡበትን ሁሉ ነገር የአየር ትኬታቸው ሳይቀር ፕሮሰስ የሚጨርሱበትን ሳይቀር ሙሉ እንጂ የሳውዲ አረቢያ መንግስት እንትን ከፍሎላቸው ሀገሩን መጥተው እንዲታከሙ ደግሞ አድርጓል ማለት ነው። ይሄ ደግሞ እንዳያመልጣችሁ፣ አጋጣሚ ሆኖ በሀገራችን በአንዳንድ ቦታ ላይ እንደዚህ አይነት ነገር ክስተት የሚከሰትባቸው ሰዎች ካሉ ይሄ ነገር ይጠቅማቸዋል እና እች ልጅ ደግሞ ሳውዲ አረቢያ በሪያድ ነው እንግዲህ የሚገኝ ጃንካ መንትዮች መንትዮች ስማቸው ደግሞ አዛሪያ እና አዞራን ይባላሉ እና አልሐምዱሊላ ዛሬ ነው እንግዲህ፣ ከተወሰነ ሰዓት በፊት ሁለቱ አንድ ላይ ልባቸው ነበር የተጣበቀው። ይህንን ደግሞ በቀዶ ሕክምና ሁለቱን ለያይቷቸው አሁን ሕክምና እየተደረገላቸው ነው። እዚጋ እንደምትመለከቷት አሁን አንዷን ወደዚህ እያመጧት ነው። ከለያዩቸው በኋላ ሕክምና እያደረጉላቸው ነበረ። ተመልከቱ። አሁን እዚህ ጋ እየነቃች ነው አንዲቷ ማለት ነው። አንዲቷን ደግሞ ሌሎች ዶክተሮች ሕክምና እያደረጉላት እያደረጉላት ነው እና በጥሩ ጤንነት ላይ በ ሰላም ደግሞ ቀዶ ሕክምናው ተጠናቆ አሁን ላይ ሕክምና ትሪት ምናምን እያደረጉላቸው ነው። እዚጋ የምትመለከቱት እንግዲህ ቀዶ ሕክምና እያደረጉላቸው ባለ ሰዓት ነው። አሁን ላይ ደግሞ ሁለቱን ለያይተው በጥሩ ጤንነት ላይ አሉ። አልሐምዱሊላህ ሱማ አልሐምዱሊላህ። ለአላህ ምን ይሳነዋል። ይሄ ነገር ብርቅ ነው ወይ ሌላ ሀገር እኮ አለ ምናምን ልትሉ ትችላላችሁ። ግን እንደ ሳውዲ አረቢያ አይደለም። በጣም ገንዘቡ ሃይ ነው። የቤት ክራዩ እዛ ሄዶ ሆቴል የሚከራዩበት የቀለባቸው የፖርሳሳቸውን ጨምሮ በጣም በርካታ ገንዘብ ነው የሚያስፈልጋቸው። ስለዚህ ሳውዲ አረቢያ ደግሞ ማሊክ አብደላህ ሪያድ የሚገኘው ማሊክ አብደላ በጎ አድራጎት ድርጅት ደግሞ እንደዚህ አይነት ኬዝ ያለባቸውን ልጆች የተኛውም ዓለም የሆኑ በነጻ አሳክሞ ወደ ሀገራቸው የሚሸኝበትን ሁኔታ አስተካክሏል። ወላሂ አላህ ይጠውላ እምራ ያረብ። የሰውድ አረቢያ መንግስት እኮ በቃ ለሰው ልጅ ያለው ክብር ለሰው እንጃኔ አላቅም፣ ብቻ በጣም ደስ ነው ያለኝ እና ይሄ ነገር ደግሞ አጋጣሚ ሆኖ በአካባቢያችን የሀገራችን ሰው አጋጣሚ ሆኖ እንደዚህ አይነት ነገር የተፈጥሮ ጉዳይ ነው እንደዚህ አይነት ነገር ያጋጠመው ሰዎች ይህንን እድል እንድትነግሯቸው ሼር አድርጉት ነጻ ነው ሁሉ ነገሩ ነጻ ቅድም እንዳልኳችሁ ህክምና ነጻ የምትኖሩበት ሆቴል ነጻ ፖሊሳችሁን ጨርሳችሁ ህክምና ጨርሳችሁ በቃ አሁን ሰላም ናቸው ወደ ሀገራችሁ ሂዱ እስከምትባሉ ድረስ ወጪያችሁን ሙሉ ወጪ የሚሸፍነውን የሰዑዲ አረቢያን መንግስት ነው ስለዚህ እንደዚህ አይነት ኬዝ ያለባቸው የሀገራችን ልጆች በመላው ዓለም የትም ሆኑ የሀገራችን ልጆች እንደዚህ አይነት ነገር ኬዝ ካለባችሁ በነጻ እምታችሁ ልጆቻችሁን ማሳከም ልጆቻችሁን የተጣበቁ ካሉ ማለያየት ትችላላችሁ ማለት ነው። በተሳካ ሁኔታ እነዚህ ልጆች እንዲህ የተጣበቁ የነበረው እንደዚህ ደግሞ በሰላም አለያይቷቸዋል። ስለዚህ ይሄን ነገር እድል ደግሞ ለብዙዎች እንዲደርስ ሼራ አድርጉት። በነገራችን ላይ በሀገራችን አብዛኛው ጊዜ የሆነች እንኳን እንደዚህ አይነት ቀርቶ ጥንት ይሄ ነገር ልጅ ላይ ችግር ካለ አውጥቶ ከማሳከም መፍትሄ ከመፈለግ ይልቅ የሆነ ምን ይሉኛል የሚል ሁሉኝ ታይዟቸው ሌላ ሰው እንዳያይባቸው ችግሩ እንዳይታወቅ አፍነው በር ዘግተው የሚያኖሩ እናቶች አሉ። እና ያ መሆን የለበትም። ብዙ ጊዜ እንደዚህ አይነት ነገር ነው፣ እኛ ሀገር ላይ የሆነ ጎጂ ባህል ነው የምንጠቀመው። ልጅ ችግር አለበት፣ የሆነ ኬዝ ይኖርበታል። ስለዚህ ለዛ ነገር ላይ መፍትሄ ፍተፍ ማለት አለብን ልጆቹን ከቤት እንዳይወጡ ሰው ምን ይለኛል ሰው ማየት የለበትም እንደዚህ አይነት ልጅ እኮ ተፈጠረባት ተብሎ ሰው ሌላ ነገር ይሳይ መብኛል በሚል ስጋት ልጆቻቸውን ቤት ውስጥ አፍነው ማንም ሰው እንዳያይባቸው ያደርጋሉ እና ይሄ ደግሞ የተሳሳተ አመለካከት ነው ልጅ ምንም ሆኖ ተፈጠረ ችግር ካለበት ወደ ህክምና ማዕከል ወስዶ ክትትል ማድረግ ነው ስለዚህ አሁንም ቢሆን በሀገራችን እንደዚህ አይነት ነገር የተፈጠረባቸው ናቸው። መንትዮች ተጣብቆ የተወለዱ በጭንቅላታቸው ተጣብቆ ሊሆን ይችላል። ልክ እንደዚህ አይነት ልጆች ከደረታቸው ተጣብቆ ሊሆን ይችላል። ብቻ ቤተኛውም አካላቸው ሁለት መንትዮች ተጣብቆ የተወለዱ ከሆነ ሳውዲ አረቢያ ኑ ና እኔ በነጻ ሙሉ ወጪ ሙሉ ወጫችሁን እችዬላችሁ አምስት ሳንቲም ሳታወጡ ልጆቻችሁን ላሳክምላችሁ እያለች ነው። ልጆቻችሁን በጤናማ ሁኔታ እንደዚህ አድርጌ ሕክምና ልስጣችሁ እያለች ነው። ስለዚህ ይህ እድል ደግሞ ብዙ እናቶች በራቸውን ዘግቶ እያለቀሱ ያሉ እናቶች ሊኖሩ ይችላሉ። ስለዚህ ልጆቻቸውን መጥተው እንዲያሳክሙ ልጆቻቸውን በዚህ ሁኔታ እንደዚህ የተሳካ ነገር እንዲኖራቸው ህልማቸውን እንዲኖሩ እናደርጋቸው። ስለዚህ ሼር አድርጎት ውዶች፣ ይህ ሀቂቀተን ለሰዑዲ አረቢያ መንግስት ዱአ አድርጉለት። ወላሂ በቃ ለሰው ልጅ ያለው ክብር ከሀገሩ አልፎ ነው በዓለም የሚገኙ ህዝብን አሳክማለሁ ብሎ በነጻ አስባችሁታል። የቤት ክራይን አስቡት፣ ቀለብ አስቡት፣ ምን ወጪያችሁን በሙሉ የትኬታችሁን ሳይቀር ፕሮሰስ የምጨርሱበትን ሳይቀር ነው ከፍሎ ይህንን ነገር ለህክምና ዝግጁ ይሄ ነው እርዳታ። ይሄን ነገር ያደረገው እና ማሊክ አብደላ የበጎ አድራጎት ድርጅት ነው ይሄን ነገር ያቋቋመው ይህን ነገር እያደረጉ ያሉት በሪያድ የሚገኘው ነው። እና ውድ ቤተሰቦቼ ለዚህ መንግስት ሀቂቀትን ቃላት ያጥረኛል። በቃ ለሰው ልጅ ክብር ያለው መንግስት ሳውዲ አረቢያ ክፉሹን አያሰማኝ። ሀቂቀተን እምላችሁ እና በጣም ደስ የምትል ሀገር፣ በጣም ሰላም ያላት ሀገር፣ ለሰው ልጅ የምትራራ፣ ለሰው ልጅ የምትሳሳ፣ የሰው ልጅ የማይጮከንባት፣ የሰው ልጅ በቃ የበታችነት ስሜት እንዳይሰማችሁ የምታደርግ ፍትሃዊ ሀገር፣ ፍትህ የምትሰጥ ሀገር። ማናቶት ብሎ እንደ ሳውዲ አረቢያ ያለ ሀገር አላየውም። እና ለመንግስቱ ደግሞ ትልቅ እድሜ ረጅም እድሜ ከአፍያ ጋር መኝለት አለው። እና ይህንን ነገር ደግሞ ሼር አድርጉ፣ ይጠቀሙበት። ልጆቻቸውን እንትን ያሳከሙ እቺ እናታችን አሁን ዛሬ እንደዚህ የተደረገላት ቀዶ ጥገና የተደረገላት እናት ከጃንካን የመጣችውና እቺ ናት እንደምትመለከቷት፣ በቃ ደስታዋን ሁላ ካለያዩ በኋላ በእንባ ነበረ ስትገልጽ የነበረው። እዚህ ጋር ተጣብቆ ተመልከቱ። በቃ ሙሉ ሰውነታቸው የተለያየ ሆነው፣ ነገር ግን ልባቸው የተጣበቀ ነው። አሁን ያንን ነው ቀዶ ጥገና ያደረጉላቸው ማለት ነው። በተሳካ ሁኔታ ቀዶ ጥገናው እንትን ተብሎ ተሰርቶ በሰላም ተለያይተው ቅድም እንዳያችሁት ለየብቻቸው በተለያየ አልጋ አስተኝቷቸው ትሪት እያደረጉላቸው ነበር፣ ሕክምና እያደረጉላቸው ነበረ። በፊት ግን ከአንድ አልጋ በስተቀር የተለያየ ቦታ መንቀሳቀስም ሆነ መራመድም ሆነ በቃ መንቀሳቀስም አይችሉም ነበር። አሁን ግን ለየብቻቸው የተለያየ አልጋ ላይ ተኝተው ሕክምና እየተደረገላቸው ነው። ከዚህ በላይ ምን ደስታ አለ? ሱማ አልሐምዱላህ ለአላህ ምን ይሳነዋል? እና ውዶቼ የዛሬው ነገር ይሄንን ይመስላል። ይህ መረጃ ደግሞ ለብዙዎቹ ስለሚጠቅም ሼር አድርጉ ትላችኋለሁ። ውዶቼ ስለተከታተላችሁኝ አመሰግናለሁ። በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሆኖልኝ አዳዲስ መረጃዎች አዳዲስ ቪዲዎች እንዲደርሷችሁ ደግሞ ቤቱን ሰብስክራይብ፣ ላይክ፣ ሼር ማድረጋቸውን እንዳትረሱ። አሰላሙ አሌይኩም ወራህመቱላህ ወበረካቱ።